ከህብረተሰቡ ሰላምና ደህንነት አንጻር በተለይ እገታ የሚባለው ነገር በጣም በጣም እየተረጋገመ መምጣቱ፣ በተለይ ደግሞ በሰሜን ሸዋ አካባቢ የሚደረጉ የትራንስፖርት እንቅስቃሴዎች ላይ መቀጠሉ እሱ እጅግ አሳሳቢ ነገር ነው። ያንን በተመለከተ ግን በማህበራዊ ሚዲያ በምናምን የሚወጣውን ነገር ሳይ እጅግ በጣም ነው ግል የሚገርበኝ በጣም በጣም በፊት በኢትዮጵያ አንድነት ዙሪያ በቲፔሌ ዘመን ሰውን በደሉም ነግሮ ኢትዮጵያ ውስጥ ያለውን ክፍተቶች፣ ጉድለቶች አሳይቶ ይሄ ነገር እንዲለወጥ ምናምን የራሱ ሚና እንዲጫወት ሰዎቹም ከምንድን ነው ከጥፋት መንገዳቸው ተመልሰው የራሳቸውን እጅ ሁሉ ነገር በእጃቸው ስላለ እድሉም ስላላቸው እንዲለወጡ የሚደረገው ጥረት ውስጥ ሰው በኢትዮጵያዊነት ስሜት ስለሆነ ቢያንስ የሚታይ ቢያንስ የሚዳሰስ እውነት አይፈልግ ነበር። ዛሬ ተረት እየነገርከው የፈለግከውን ጭነህበት የፈለግከውን ነግረኸው የማይጠይቅ በየሰፈሩ በየመንደሩ የተኮለኮለ ሰው ያለበት ሁኔታ ስላለ እንዴት ነው ለአቅመ ሔዋን ለአቅመ አዳሜ የደረሰ ሰው እገታውን ተከትሎ እገታው ለምን እንደሚፈጸም ዝም ብሎ ምን ጥያቄ ውስጥ የሚያስፈልግ ነገር አለ? እገታው የተፈጸመ ነው። እገታው እየቀጠለ ነው። እገታው በመፈጸሙና እገታውን ማስቆም ባለመቻሉ መንግስት ኃላፊነት አለበት። ጥያቄ ውስጥ የሚገባ ነገር አይደለም። እገታው የሚፈጸመው በማንና ለምን እንደሆነ ደግሞ እገታውን ሲፈጸም ወይ ደግሞ እገታ ከፈጸሙት ሰዎች ጋር መመካከል አያስፈልግም ያለው እውነታ በተጨባጭ የሚገልጸው ነገር ነው። በሁለት ምክንያቶች ይፈጸማሉ። በአንድ በኩል የቀማኛነት ላይ ዘራፊነት፣ ቤት ሰርሳሪዎች ቤት ከመሰርሰር ይልቅ መንገድ ላይ አውቶብስ ጠብቀው በሚሊዮን የሚቆጠር ሀብት መሰብሰብ የሚችሉበት ስለተፈጠረ ሌቦች የሚያደርጓቸው ነገሮች ይኖራሉ። በሌላም በኩል ደግሞ ለፖለቲካ ዓላማ ሲባል ግርግር ሰላም የለም፣ ሁከት ነው፣ ሰው ወጥቶ መግባት አልቻለም፣ ስለዚህ መንግስት ማስተዳደር አቅቶታል የሚል የፖለቲካ መልእክት ለማስተላለፍ ሲባል የሚፈጸሙ እንትን ዕገታዎች አሉ። ይህን እገታ አብዛኛው የሚፈጸመው ኮሎምቢያ ውስጥ የኮሎምቢያ ታጣቂዎች ሲያደርጉት የነበረው ነገር ነው። በጦር ሜዳ በውጊያ ሜዳ ወይ ደግሞ የሆነ ትጥቅ ትግል ና ላይ ነኝ ያለ ቡድን ሽንፈቱን በደንብ ካጣጣመው በኋላ ከዛ መውጣት እንደማይችል ሲያረጋግጥ በሁለት ምክንያት፣ በአንድ በኩል ዘርፎ ለመኖር፣ በሌላም በኩል ደግሞ ህብረተሰቡን ተስፋ ለማስቆረጥ እንደሚያደርግ ኮሎምቢያ ውስጥ የተፈጸሙ ነገሮች በራሳቸው የሚነግሩ ነገሮች ናቸው። በጦር ሜዳ ሽንፈትን ያጣጣሙ መነሳት እንደማይችሉ ያረጋገጡ በአንድ በኩል ለዘረፋ፣ በሌላም በኩል ደግሞ ህዝቡን በማሸበር ህልውናቸውን ለማረጋገጥ ብሎም ዘረፋ ለመፈጸም የሚያደርጓቸው ነገሮች አሉ። ስለዚህ ከዚህ ውጭ ሆነ ኢትዮጵያ ውስጥ እገታ የሚፈጽሙ ሰዎች ወይ ለብን ለሌብነት ነው ወይ ሽንፈታቸውን ስላጣጣሙ ወደ ተራ ዘረፋና ቅሚያ ገንዘብ ወደ መሰብሰብ በመሄዳቸው ነው። ይህን በማድረግ ደግሞ ህግና ስርዓት አልተከበረም፣ ሰላም የለም የሚል መንግስት ላይ ግፊት ጫና ለማድረግ ያስችለናል ብለው ነው። እገታ የአለማችን ክስተት ነው። ምናልባትም ዘላቂ መፍትሄ ሲባል አብሮ በአለም ላይ ያሉ ሁኔታዎችም ጭምር ግምት ውስጥ መግባት ያለባቸው ነገሮች ናቸው። ግን በአለማችን ዘራፊዎች እገታ ይፈጽማሉ፣ ቀማኞች እገታ ይፈጽማሉ፣ ለፖለቲካ ዓላማ ሲባል እገታም ይፈጽሟሉ። ተዋግተው ምናምን ድል ማግኘት ያልቻሉና መጨረሻ ላይ በኪሳራ ዘመናቸውን የደመደሙ ወደ መጨረሻ የመጨረሻ ምሽግ ያረጨሩት እገታ ውስጥ እና ዘረፋ ውስጥ በመግባት ህልውናቸውን ለማስቀጠል ህዝብ ለማሸበር መመጣራቸውን ይህንም በማድረግ በአንድ በኩል ሰው ላይ የደህንነት ስጋት እንዲያድርበት ያደርጋሉ። በሌላ በኩል በተለያየ መንገድ አቅም የሌለውም ያለውን ጥሪት ጭምር ከዘመድም ከሆነም ከወዳጅ ማስቸግሮ ገንዘብ ከፍሎ የሚፈታበት ሁኔታ ይፈጥራሉ። ህግና ስርዓት አልተከበረ ምናምን የሚለውን ነገር አብሮ ያስተላልፋሉ። እስከ መቼ የሚል ቁጭት ስሜት ለመፍጠር ይጥራሉ። አላማው በነዚህና በመሳሰሉ ዙሪያ የሚሽከረከር ነው። ፖለቲከኞች የተባሉ አንዳንዶች ጦር አድርገው የገለጿቸው የዛሬ ዓመት እነዚህ ሰዎች በዚህ ፍጥነታቸው ከሄዱ ምንድነው? ሶሻል ሚዲያ ላይ ቁጭ ብለው ሲሳደቡ የሚውሉ ሰዎች አሉ። ማለትም የቀለጠው መንደር ሰዎች ማለት ነው። ወደ እነዛ ይወርዳሉ የተባሉ ሰዎች በእርግጥም ዓመት ሳይሞላቸው ፍጥነታቸውን እያየን ነው። በዚህ ጉዟቸው የት እንደሚደርሱ የቀለጠው መንደር ሰፈር ለመግባት አመሳም ወራት ለብቻ እንደሚበቃቸውም የሚያሳይ ነገር ይህ የሚወጡ ነገሮችን የሰው ልጅ የሚታገቱት ንጹሀን ናቸው። ገንዘብ የሚጠየቁት ዜጎች ናቸው። የተገደሉት ኢትዮጵያን ናቸው። ኢትዮጵያን ባይሆን የሰው ልጅ ነው። ይሄ በሆነበት ሁኔታ ውስጥ መንግስት እንደ መንግስት የህብረተሰቡን ሰላምና ደህንነት ማረጋገጥ አለበት የሚለውን ጥያቄ አጥብቆ ይዞ በሌላ በኩል እንዲህ አይነት ነውር እንዲህ አይነት ነው ወንጀል እንዲህ አይነት ኃጢአት የሚፈጽሙ ሰዎችን እረፉ ለማለት ሞራል ማጣት ይልቁንም ህብረተሰቡ ላይ ብዥታ ለመፍጠር እንዴት ማስቆም አልቻለም እንዴት ተደጋገመ እንዴት ማስቆም ያልቻለው እንዴት ነው የተደጋገመው ምንድን ነው እዚያ ጋ የተፈጠሩት ክፍተቶች? ሁላችንም ጠይቀው ነገር ነው። ስንት ኪሎ ሜትር ነው የሚሆነው? መወጠር አይቻልም፣ በቋሚነት ማድረግ አይቻልም። እንዲህ ያን ጥያቄ ማንሳቱ ተገቢ ነው። ግን ጉዳዩን አንዳንዱ ያው ምንም እንትና ምንድን ነው ይሄ ትንሽ ብዙ ማሰብ ሳይችሉ አደባባይ የሚወጡ ሰዎች አሉ። በዘረኝነት ወይ ደግሞ በጥላቻ ደግሞ የማሰብ ችሎታቸውን ያጡ ሰዎች አሉ። አንዳንዱ ደግሞ ቦርደር ላይ ያለለ ወደ ሙሎቡን ለማጣት እነዛ ወረድ ያጡት እያንዳንዱን ነገር መንግስት፣ የሚል ነገር በመናገር ያው ማይጠይቀው ማያላምጠው እንዳለ ይገዛናል የሚለው ነገር ውስጥ ቀጥለዋል። እርግጥ ይሄ ማይጠይቀው ማያላምጠው በአብዛኛው እየፈረሰ ወይ ደግሞ እየፈለሰ ነው። እየፈለሰ ያለው በአንድ በኩል ይሄ ነገር ተስፋ የሰጡት ሰዎች የሚያመጡት የሚለውጡት ነገር እንደሌላ አረጋግጦ በቃ ለእግዚአብሔር ሰጥቶ ነገር አለሙን ትቶ የራሱን የራሱ ህይወት የሚያጣጥም አለ። እዚህ ዕገታ ላይ ለምን እንዴት ምናምን የሚለውን በዝርዝር አንስችዋለሁ። ከዛ ውጭ የሆነ ነገር እንዳልኩት ያ ይሄ ደፋሩ ምንም የሚጠይቅ ተከታይ የለኝም ብሎ የደመደመው፣ ለነገም ተስፋ የለኝም ብሎ አቋም የወሰደው፣ ሁሉንም ነገር መንግስት የሚለው አካል በመስጠት ለራሱ ያለውን ዝቅተኛ ግምት፣ ተከታዩም ያለውን ዝቅተኛ ግምት የሚያሳየውን እሱን መተው ግን የሆነ ምንድነው ብጅታ ለመፍጠር አይነት አስተያየት የሚሰጡ ደግሞ ሰዎችን እያዩ እየተገረምኩም ነው። ከዚህ ቀደም አሁን አንዲስ ሰጅ ብርቱካን የተባለችው ቲያትር ቲያትሩ ውጤቱ ሌላ አደጋ የሚያስከትል በሆኑ ቲያትሩ ብለን ልናሳ አንችልም። ግን በዛ ሂደት ውስጥ ያለፈችው ጋር ተያይዞ የደንቢ ዶሎ ምናምን ታሪክ ተነሳ ተማሪዎቹ እገታ ከዛ በኋላም ስለተፈጸሙ እገታዎች ምናምን ምናምን ይልቅ አሁን የደም ብርቱካንን በዚህ ፍጥነት እንትንካላችሁ የደምቢ ዶሎንም እንደዛ አድርጉ። ጤነኛ ሰው ይሄንን ይህንን በድፍረት አደባባይ ወቶ ሊናገር የሚችለው የደምቢ ዶሎን ገታ ሸኔ ነው ፋኖ ነው ቲፒኤልኤፍ ነው ምናምን የሚል ጥያቄው ሰዎች ሊገቡ ይችላሉ እንጂ ገና መሬት በረውጉ መርገጥ አቅቶት ጸጥታ መዋቅሮ ውስጥ ሆነ እየፈተነው ባለ ያለ መንግስት፣ የፖለቲካ ኃይሎች ውስጥ ሆነው እየፈተኑት ያለ መንግስት፣ ህብረተሰቡ ከፍተኛ ድጋፍና ተቀባይነት የነበረው መንግስት ያን ድጋፍና ተቀባይነት አጽንቶ ይዞ መጓዝ ህብረተሰቡን አስተባብሮ መሄድ እንጂ በራሱ ላይ ለምን ይተኩሳል? አንዳንዴ መንግስት ለማድረግ ሲሞክሩ ሳይ ምን ያህል ተከታዮቻቸውን ቢንቁ ነው የሚል ነገር ውስጥ ነው የምገባው። መንግስት ምን ለማግኘት ሀገሩ ሰላም አይደለም፣ መምራት አልቻልክም፣ ህግና ስርዓት ማስከበር አልቻልክም የሚል መልእክት ራሱ ላይ ለማስተላለፍ ነው። ይህንን ለሚከተሏቸው ሰዎች ምን ብለው ለማስረዳት የሚችሉት ዛሬ ሁሉን ነገር በመዳፉ እያደረገ እየተጓዘ ያለ መንግስት አቅቶኛል የሚል መልእክት ለማስተላለፍ ነው። ከዕገታው ጋር ተያይዞ አሁን መንግስት ላይ ጥያቄ ለማንሳት ወይ ደግሞ ያው ደፋሩ ይሄ ጠያቂ የሌለው ምናምን ዝም ብሎ ሲሰጥ ምሰጠው ሁሉ ያደምጠኛል ብሎ የደመደመው እሱ ጣጣ የለበትም፣ የዓለም የማይጠይቅ ተከታይ ስላለው፣ እሱም ወደ ተከታዩ ደረጃ ስለወረደ ምንም ነገር የሚመጣውን በፈቀደውና በፈለገው መንገድ ለመናገር ያለው ዕድል ሰፊ ነው። አገና የፖለቲካ ሞታችንን ልክ ምንድን ነው? እገታን የህይወታቸው ፍልስፍና አንዳንዶች የሚያደርጉት በጦር ሜዳ ሽንፈትን በደንብ ከተከናነቡ በኋላ ስለሆነ የፖለቲካ ሞታቸውን በደንብ ለማጣጣም ጉዞ የጀመሩ ሰዎች ከመሞታቸው በፊት ሙሉ በሙሉ ሞታቸውን እዚህ ጋር ለመጨለጥ ጥርጣሬ ብቻ አንስቶ ለመሄድ ሲሞክሩ ያሉ ምን ጥርጣሬ መፍጠር ያስፈልጋል? እገታውን መንግስት እገታ በራሱ በሚያስተዳድረው ግዛት ሰላምና ደህንነት አላስጠበክም የሚል መልእክት በማስተላለፍ የሚያገኘውን ጥቅምና ትርፍ ለደጋፊዎቻቸው ምን ብሎ ማስረዳት እንደሚችሉ መገንዘብ ያለባቸው። ይልቁንም ምንድን ነው እየተካሄደ ያለው የንጹሐን ወጥቶ ለመግባት መቸገራቸውን በተመለከተ ይሄ ነገር እንዴት ይቁም፣ እንዴት ይቁም ጋር ከመምጣታችን በፊት ለምንድን ነው? ማን ነው የሚያካሄደው? የሚለው ነገር ላይ ለምንስ ማቆም ተሳ ነው የሚለውም አያይዞ አጠየቅ ነው። እያንዳንዱን ነገር ፖለቲካ በማድረግ ወደ አራት ኪሎ ይሁን ወደ ቤተ መንግስት ግማሽ ኢንች መጠጋት አይቻልም። አሁን ወደ አራት ኪሎ ወደ ቤተ መንግስት ለመጠጋት የነበሩ እድሎች ሁሉ፣ መፍጨርጭሮች ሁሉ በቃ የደረሱበት ሁኔታ እናውቃለን። ከዚህ በኋላ ወደ ቤተ መንግስትን ለመጠጋት በሰለጠነ የፖለቲካ መስመር ውስጥ ማለፉና ለኢትዮጵያ ዲሞክራሲ ሂደት የራስን አስተዋጽኦ ማድረግ ብቻ ነው። ሌላው እየተዘጋ ሊሾ እየተለሰነበት ወይ ደግሞ በብረት ምንድነው የብረት ካዝናበ የተቆለፈባት አይነት ነገር አድርጎ መውሰድ እና መደምደም ነው። ሌላ የግርግር የምናምን ዘምትን ትርጉም ባለው ሁኔታ ውስጥ አልፏል። ይህንን መገንዘብ ማየቱ በጣም አስፈላጊ ነው። ስለዚህ ምንድን ነው፣ ማን ነው፣ ለምን ዓላማ የሚለውን ጥያቄ ውስጥ የማይገባ ሸኔ ነው፣ ፋኖ ነው የሚለው ምናልባት ቀድሞ የሚነሳ ነገር ፋኖ ሸኔ ነው የሚለው ጋር ደግሞ ሲመጣ ሸኔ ነው የሚለው ደግሞ ጎልቶ የሚወጣ ነገር ነው። ቢያንስ ብዙ ጊዜ ባሉ መረጃዎችን በዛ አካባቢ ላይ እንቅስቃሴውን የሚያደርገው ንጹሐንን የሚያግተው ሸኔ የተባለው ቡድን መሆኑን ቢያንስ ሰለባዎቹ በተለያየ መንገድ የገለጿቸው ነገሮች አሉ። ይህን ቡድን በዚህ ሁኔታ ውስጥ በሳምንት ጊዜ ውስጥ ሁለተኛ ጊዜ መፈጸም የሚችልበት ሁኔታ ሲፈጠር ደግሞ ማን ተባብሮት ነው የሚል ጥያቄ ማንሳት ተገቢ ነው። ማን ተባብሮት ነው ብቻ ሳይሆን ለምን ማቆም ተሳነ የሚለውን ጥያቄ አብሮ መታየት ያለበት ነገር። ስለዚህ በጸጥታ መዋቅር ውስጥ መቼም ዛሬ ከሸኔ ጋር አብሮ የሆነ መንግስት ተለውጦ ምናምን የሚል ሙሉ በሙሉ የደነዘዘ ማሰቢያ ቃተው ሰው አለ ብዬ አላምንም። ማለትም የዘንትን ውስጥ ላቻ ካምፕስ ምናምን ካለው ቋሚው በስተቀር አሁን መንግስት መዋቅር ውስጦ ነው ከነዚህ ሰዎች ጋር የጥቅም ተጋሪ አለ ወይ ማለትም የፖለቲካ ዓላማ አለ ብዬ አሁን ዓለም ነው የፖለቲካ ዓላማ የተወሰነ ተያይዞ ህግና ስርዓት እየተከበረ አይደለም የሚለውን ነገር ታጣቂዎቹ ለማስተላለፍ የሚፈልጉት ነገር አለ። የጸጥታ መዋቅሮ ውስጥ ደግሞ በዚህም በይህም በማድረግ የሚመጣ ነገር እንደሌለ የሚገነዘብ እንደሆነ ብዬ ገምታለሁ። ስለዚህ ከቀማኞቹ ጋር የሚተባበር የጸጥታ ኃይል አለ ወይም የሚተባበሩ የጸጥታ ኃይሎች ከሌሉ ይህን ነገር ለማቆም ለመክታት ምንድን ነው ያስቸገረው? መንገዱን መወጠር አይቻልም ወይ? አሁን በተለያየ መንገድ እንደምናየው ኢትዮጵያ የጸጥታ ኃይሎች አቅም በከፋ ደረጃ እንትን ያለበት ሁኔታ ነው። ስለዚህ እዛ አካባቢ ላይ ዘላቂ ኦፕሬሽን መውሰዱ ሂደት ከመጀመሩ በፊት ይህን ነገር ህብረተሰቡን ሰላምና ደህንነት ለማረጋገጥ ስንት ኪሎ ሜትር ሊሆን ይችላል? እነዚህ ሰዎች የሚንቀሳቀሱባቸው ቦታዎች። በሌላም በኩል ደግሞ እንዲህ አይነት ድርጊት የሚፈጽሙ ሰዎችን የማዳግሙ ሚሊዮን ብሮችን እናገኛለን ብለው ሲሄዱ የማይተካ ህይወታቸውን ለአንዴና ለመጨረሻ ሁኔታ ጊዜ እንደሚያጡ የሚያስደርጉ ሌሎች የጸጥታ ስራስራዎች ስራዎች አሉ። ባለሙያዎቹ በተለያየ መንገድ የሚገልጹት። ስለዚህ መንገድ መወጠር አለመቻሉ ምንድን ነው? ያንን ማድረግ ያተቃት። ምናልባት መንገዱን ብዙ ስለማላቀው ምን የሚያስቸግር ነገር አላላቅም። በጣም የተለያየ ስልጠና ያላቸው እነዚህ ሽፍቶቹን አይደለም በጣም የተደራጀ ሌላ ነገር ለመከላከል እንትን ለማለት የሚችል በጣም ከፍተኛ ስልጠና ኢትዮጵያ ውስጥ እየተካሄደ ነው። ይህንን ነፍሰ ገዳይ ሌባ መክታት ይቀርና ሌላ ማድረግ የሚችል ኃይል ባለበት ሀገር ውስጥ አካባቢው ላይ ኦፕሬሽን ለማድረግ ኦፕሬሽን ከማድረጉ ጋር ተያይዞ ደግሞ መቀጣጫ የሚሆኑ እንደነዚህ አይነት ሰዎች ሲገኙ ወደ ፍርድ ቤት ወደ ምናምን እየተባሉ ያው እንትን የሚባለው ምክንያቱም ኢትዮጵያ ውስጥ የቅጣቱ ሁኔታ ብዙ እንትን ያለው ነገር አይመስለኝም። እና የህብረተሰቡ ሰላም እና ደህንነት ለማረጋገጥ መሰራት ያለባቸው ስራዎች ጋር ችግር ውስጥ የጸጥታ ኃይሎች ሚና ምንድን ነው? እዛ ጋር ዘረፋና ቅሚያ የሚፈጽመው ወገን ይሄ የከሰረው እንደ ኮሎምቢያው አርምድ ግሩፕ ሰማይ ሲደፋበት ለእህል ምንድን ነው ለህይወቱ ቀጣይነት ማለት የግል ህይወታቸው ወደዛ አይነት ቅድሚያ ውስጥ ከገባው ቡድን ባሻገር ከዚህ ጋር የጥቅም ግንኙነት የጥቅም ተስሪ ያላቸው አካላት የጸጥታ ኃይሎች ውስጥ አሉ ወይ? ይሄ በጣም በጣም በጣም መፈተሽ መመርመር መንገዱን መወጠር ስለምን ዳይ ያልተቻለ የሚለውን እሱ እሱ ላይ ነው ስራ መስራት የሚያስፈልገው። ያም ሆኖ ግን አሁን እገታ የሚባለው ነገር ምናልባት በሀገራችን እንደዚህ ፖለቲካ ዓላማ ወይ ደግሞ ገንዘብ ለማግኘትም ቢሆን በዚህ መልኩ የዚህ ከለውጡ በኋላ የተስፋፋ ነገር ነው። ያው ባንድ በኩል ህግና ስርዓት የመጀመሪያዎቹ አካባቢ ሲፈርስ የተፈጠሩ ክፍተቶች አሉ። እንደገናም ደግሞ በሆነ ምክንያት ዓለም ላይ ያሉ ነገሮችን ኢምፖርት አድርገው ኢትዮጵያ ላይ መፈጸም የሚፈልጉ አካላት ፈጽሟቸው ነገሮች አሉ። ስለዚህ እገታ ዓለም አቀፍ ክስተት ነው። መቶ መቶ ማስቀረት ይቻላል ወይ የሚለውን ነገር መቶ መቶ ማስቀረት የሚቻል ነገር አይመስለኝም። እገታውን ለመከላከል ግን ሀገራት የሚወስዷቸው እርምጃዎች ምንድን ናቸው የሚለውን ነገር ደግሞ ያው ዓለም ተሞክሮ መውሰድ ነው። በህዝብ ትራንስፖርት ሲሄዱ ምናምን የሚል ነገር ካልሆነ በዓለም ላይ ከፍተኛ እገታ የሚፈጸምባቸው ሀገራት ዝርዝር ውስጥ ምናልባት ዳታዎቹ ስለሌሉ ምናምን ሊሆን ይችላል። ኢትዮጵያን ማግኘት አይቻልም። ወደ አፍሪካ ስንመጣ ሳውዝ አፍሪካ ጋር ነው ቁጥሮች የምናየው፣ ወደ ናይጄሪያ ጋ ነው ቁጥሮች የምናየው። ናይጄሪያ የቅርብ ጊዜ ክስተት እስከ አንድ ሺህ ስምንት መቶ ሰዎች በአመት ውስጥ የታገቱበት ሁኔታ በተለይ በዚህ ከቦኮ ሐራም ጋር የሚያዙ ነገሮች ስላሉ ማለት ነው። 2001 ላይ ደግሞ ወደ ኋላ መለስ ትልቁ ቁጥር የአሜሪካ ነው ከሐምሳ ስድስት ሺህ ሰው በላይ የታገተበት ሁኔታ አለ። ከመቶኛ ሲወሰድ በዓለም ላይ ደግሞ ቤልጅየምን የሚያክል የእገታ ታሪክ ያለበት ሀገር ደግሞ የለም ነው ዳታዎቹ የሚያሳዩት። በሆነ ወቅት ላይ ከፍ ዝቅ ሊል ይችላል። የሆነ ዘመን ላይ 2017 ላይ ደግሞ የቤልጅየም ላይ ከፍተኛን የእገታ እንትን ትልቁ የእገታ ቁጥር የሚታየው እንደውም በበለፀጉት ሀገራት መሆኑ እጅግ በጣም የሚያስገርሙ ነገሮች ናቸው። ህጻናቱ እጅ ማገት ይሆናል፣ በሆነ መንገድ ለሆነ ዓላማ ሰዎችን አግቶ የሆነ ቦታ እንትን ማስቀመጥ ይሆናል። በእንደዛ ደረጃ በመቶኛ ተሰልቶ በተባበሩት መንግስታት፣ የወንጀልና የድራግ የሚያጠና ተቋም ላይ በወጡ ዳታዎች ላይ የሚታዩ ቁጥሮች በበለጸጉት ሀገራት አካባቢ ላይ የእገታ ነገሮች ጎልቶ የሚታዩበት ሁኔታ አለ። እንግዲህ ከፍተኛ እገታ ተብሎ የተዘረዘሩ የዓለማችን ሀገራት ውስጥ በተለይ በተለያዩ ዓመታት ውስጥ ከፍተኛ ተብሎ የተዘረዘሩ ቤልጅየም ውስጥ በ2017 ከ100000 ሰዎች ውስጥ 10.28 የሚሆኑ ታግተዋል። ይህ በጣም ከፍተኛ ቁጥር ነው። ከ100000 ሰዎች ውስጥ 10.28 ዶሚኒካን ላይ በ2001 የሚታየው 8.25 ይላል። ከ10000 ሰዎች ከ100000 ኤኳዶር 6.92 በ2022 ፈረንሳይ ላይ በ2016 የሚታየው 5.97 ሰዎች ከ100ሺህ ሰዎች ውስጥ ማለት ነው። ጀርመን ላይ 5.87 በ2022 የሚታይ ቁጥር ነው። ህንድ በ2013 አካባቢ እሷ ላይ ከፍተኛ የሚታየው 5.07 ሌባነን ከፍተኛ ቁጥር ነው ሊባኖን ላይ 15.71 ነው በ2015 አካባቢ የሚመጣ ዳታ ነው ሉክዘምበርግ ላይ 8.3 በ2002 ይላል ማልዲቭ 7.2 በ2017 ቱርክ ላይ መፈንቅለ መንግስቱ የተካሄደበት አካባቢ ነው እንግዲህ 2014 የተካሄደበት ሰውን የተሞከረበት አካባቢ 42.19 ያሳያል አሜሪካ በ2002 15.5 በሚል የተዘረዘረ ነገር አለ። ስለዚህ በዓለማችን ከእገታ ጋር ተያይዞ ባሉ ነገሮች ላይ የዓለም አቀፍ ክስተት ነው። በህዝብ ትራንስፖርትና መሰል ነገሮች ላይ የሚፈጸሙትን እገታዎችን ለመከላከል ምን መደረግ አለበት? በዘላቂነት ደግሞ እገታዎችን ለመቀነስ ወይ ደግሞ ለማስቀረት ምን መሰራት አለባቸው? የሚሉ ምናልባትም እንደ ኮሎምቢያ ባሉ ሀገራት ውስጥ ምንድን ነው የተፈጸሙት የሚለውን ከፍተኛ እገታ የሚካሄድባት ሀገር ነች። በአመት እስከ ሶስት ሺህ ምናምን ሰዎች፣ ሶስት ሺህ በላይ ሰዎች የሚታገቱበት ቋሚ የነበረ ነው። አሁን የቅርብ ዳታዎች የሚያሳዩት ኮሎምቢያ ላይ በአመት ወደ ሶስት ሺህ ሰው ከሚታገትበት ወርዶ ወደ የቅርብ ዳታ የሚያሳየው ሁለት መቶ አምስት ሰው አካባቢ ወርደዋል። ኮሎምቢያ ያን እገታ ዘመን ወይ ደግሞ ታሪክ እንዴት ተሻገረችና ወደዚህ ሁኔታ ውስጥ ተገባ የሚለውን ምናልባትም ያንን ልምድ መውሰድ በአንዳንድ ሀገራት እንደ ካናዳ ባሉ ሀገራት እስከ ሰባ ዓመት እስራት የሚያስፈልግ ነገር ነው እገታ በሚፈጸሙበት ወቅት እገታው እስከ አምስት ዓመት የሚል ነገር ያነሳ ይመጣሉ እገታው በህብረተሰብ ሰላም፣ ጥቅም ደህንነት ላይ የሚሆን ነገር ደግሞ ከሆነ እስከ አርባ ዓመት የሚቀጥልበት፣ እገታው ደግሞ ሞት የተከተለበት ከሆነ ደግሞ እስከ ሰባ ዓመት የሚል የሚወሰዱ እርምጃዎች አሉ። ስለዚህ እገታም የሆነ ስርዓት ሲፈርስና ከውስጥ የጸጥታ ኃይሎች በእንደዚህ ሂደት ውስጥ ሲገቡ መጀመሪያ በለውጡ መጀመሪያ ዓመታት የተፈጠሩ ነገሮች እየተንከባለሉ እዚህ ደርሰዋል። ሜክሲኮ የሚጠቀሰው ሜክሲኮ ውስጥ በሚካሄደው እገታ የሀገሪቱ ፖሊሶች ተሳታፊ ናቸው። ስለዚህ በሀገራት በሌሎች ያሉ ልምዶችና ተሞክሮችን ማን ምን ሚና ያለው ለመከላከል ምን እርምጃዎች መወሰድ አለባቸው የሚለው አብሮ መታየትም ያለበት ነገር ነው። ስለዚህ ኢትዮጵያ ውስጥ እየተደጋገሙ ያሉት እገታዎችን በተመለከተ የሌሎች ሀገሮችን ልምዶች፣ ተሞክሮችን፣ የጸጥታ መዋቅሩን ሚና እንደገናም ደግሞ በዘላቂነት ችግሩ ለመፍታት ረገድ መንግስት እንደ መንግስት የጸጥታ ኃይሎች ደግሞ በተለይ ደግሞ እንደ ተግባር ይህን ነገር ውስጥንም በማጽዳት በሌላም በኩል ደግሞ ትርጉም ያላቸው እርምጃዎች በመውሰድ የህብረተሰቡ ሰላምና ደህንነት የማረጋገጥ ግዴታ አለባቸው። ያንን በማድረግ ነው ብዙ ነገሮችን ምክንያቱም ብዙን አደጋ ብዙን ፈተና ያ ወጥቶ ለመግባት በተለያየ መንገድ አስፈሪ የነበረውን ምዕራፍ የተሻገር ነው። በምትሃት አይደለም። የጸጥታ ኃይሎቹ በሰሩ ትርጉም ያለው ስራ ነው። ለዛ ክብር፣ ለዛ እውቅና መስጠት አሁን ያሉ ክፍተቶችን ደግሞ እሱን እንዲያርሙ እንዲሞሉ ደግሞ ውስጣቸውን ችግር ካለም ያው የተወሰነ ጥቅመኛ መኖሯ የቀርሜ የሰው ልጅ ባህሪ ነው፣ ምንም ጥያቄ ውስጥ የሚገባ አይደለም። ስለዚህ በዚህ ረገድ የሚተባበሩ አካላት ካሉ በዚህ ረገድም ስራዎችን በመስራት የህብረተሰቡን ሰላምና ደህንነት ማረጋገጡ በብዙ መልኩ ያግዛል። ከዛ ውጭ ግን ሁከት በመፍጠር ግርግር በመፍጠር እገታ በመፈጸም ምናምን የሚለወጥ ነገር አለ ብለው የሚያስቡ ካሉ መቼም አይናቸውን ገልጠው ህሊናቸውን አፍታተው ነገሮች የሚገመግሙ ጥሩ ነው። የሚታገቱት ሰዎች የፖለቲካ ስልጣን ያላቸው ሰዎች አይደሉም። የሆነ የሆነ ብሔረሰብ የሆነ ማህበረሰብ ለመበደል ምን ለማለት የሚንቀሳቀሱ አይደለም። ዝም ብሎ ህይወትን ለማሸነፍ ደፋ ቀና የሚሉ ዜጎች ናቸው። በሰላም ወጥተው ገብተው በሰላም ሰርተው መኖር የሚፈልጉ ሰዎች ናቸው። እነሱን ህይወታቸውን፣ ኑሯቸውን፣ ሰላማቸውን፣ ደህንነታቸውን በማወቅ ምን የሚገኝ ተርፋለ አንድ ሚሊዮን ብር ምናምን አሁን ጫካ ሆነው ለሚተኩስና በተለያየ መንገድ ዘርፋው ስላለ ሰው ሚሊዮን በጣም በጣም ትንሽ ናቸው ምክንያቱም በተለያየ መንገድ ገንዘቡ ሲመጣ ስለሚለውን ላክላቸው ጫካ ያሉ ሰዎች ሚሊየንን በጣም አቅለው ሊመለከቱ ይችላሉ። ቀምተውም ምን ብለው እንትን ብሎ ስለሚያገኙም ለነሱ ቀላል ሊሆን ይችላል። ለህብረተሰቡ ግን ሚሊየን ማለት እኮ ሰማይን የመዋጠጥ ያህል ነው። አንድ ገበሬን አንድን ተማሪ አግቶ ሚሊየን ብር ግማሽ ሚሊዮን ብር እንደማለት ሞት መፍረድ አይደለም? ከዛ በኋላ ሚሊየን ምናምን የሚባል ከየት ይመጣል?